የተከበሩ ዶክተር መንገሻ የባህር ዳር ዩኒቨርሲቲ ፕሬዚዳንት፣ የተከበራቸው ክብሯና ሁላችሁም እዚህ የተጋበዛቸው እንግዶች እንኳን ለዛሬው ቀን ረጅም ርቀት ልንጓዝበት እንደ መነሻ ይሆናል ያልነው ፕሮግራማችን በደህና መጣችሁ ልንላለሁ። እንደሚታወቀው የሰው ልጅ ስልጣኔ መነሻና ጥረት በዋነኛና ትኩረት ያደረገው በአራት ዘርፎች ላይ ነው። እነዚህም ግንባታ ወይም ሲሚንቶ፣ መንገድ፣ ትራንስፖርትና ግብርና ላይ ነው። በእነዚህ ዘርፎች ላይ ጥናትና ምርምር ያደረገ የትምህርት ፖሊሲውን ተግባራዊ ያደረገና ድጋፍ ያደረገ ሀገር በኢኮኖሚው በሁሉም ዘርፎች ምን ላይ እንደደረሰ የሚታየው ሀቅ ነው። የሀገሩ ሉዓላዊነትና ጥንካሬ መመዘኛ መስፈርት ከሆኑት ውስጥ ዋነኛው የኢኮኖሚ ዘርፍ ሲሆን የኢኮኖሚ ዘርፍን በማህበረሰብ ደረጃ ላይ በደረሰ መልኩና ማህበረሰባዊ ባህል እስከሚሆን ድረስ ፈጠራን ታሳቢ ካላደረግን ብዙ ርቀት እንደማንሄድ የዓለም ተሞክሮ እያሳየን ነው። የሌላው ዓለም ግኝት የሆኑ የቴክኖሎጂ ፈጠራ ውጤቶችን ከራስ ባህል፣ እሴት፣ ታሪክና ታሪክ ጋር ማህበረሰባዊ ብያን የመገለጫዎች ጋር አጣጥሞ ጥቅም ላይ መዋር የፈጠራ ባህልን ማህበረሰባዊ መሰረት እንዲኖረው የማድረግ የመጀመሪያው ጅማሮ ድርጊት ነው። ፈጠራ ማህበረሰባዊና ተቋማዊ ባህል ያደረጉ ሀገራት የሚገነቡት ኢኮኖሚ አይበገሬ፣ በሁሉም ነገር የማይናወጥና ወደፊት ተራማጅ እንደሚሆን ካደጉ ሀገራቶች ተሞክሮ እያየን ነው። ለብሔራዊ ጥቅምና ፍላጎት ክፍተት የሚፈጥሩ ክፍተቶችን የማይፈጥሩ ክፍተቶችን እንዳይኖሩ ማህበረሰባዊ መሰረት የማረቀቅ ግዴታ ያለብን ሲሆን የፈጠራ ሀሳብ ወደ መሬት ወርዶ ችግር ፈቺ መወደሪያ አቅምና ጥቅም እንዲሆን የሚያስችል የተሰናሰነ የተሳለጠ ስራ ስርዓት እና የስራ ስምሪት ማካሄድ ያስፈልጋል። በመሆኑ በዚህ መድረክ ላይ ለፈጠራ ሀሳቡ እውቅና ከመስጠት በተጨማሪ እና በይበልጥ የፈጠራ ሀሳቡ ወደ መሬት ወርዶ በእግሩ እስኪቆምና ጠንካራ አቅም እስከሚፈጠር ድረስ የቅርብ ክትትል ያስፈልጋል። ዛሬ በዚህ መድረክ አጀንዳ ያደረግነውና ትኩረት የሰጠነውን ፈጠራን የማጠናከል ስራ በተደራሽነት በክትትልና በድጋፍ የሚፈለግበት ደረጃ ላይ እንድደርስ የፈጠራ ሀሳብ አፍላቂዎች የሀሳብ፣ የአመለካከት፣ የአስተሳሰብና ሌሎች አቅሞችን የማንጠራ አቅማቸውን ከመስራት እና ከመደገፍ በተጨማሪ መደረግ ያለባቸውን ድጋፎችና ክትትሎችን በማድረግ እንደ ክልል ለሌሎች ተቋማቶች፣ ለሌሎች ክልሎችም ተሞክሮ የሚሆንና እንደመነሻ የሚሆን ሰፊ ስራ ለመስራት እንደተዘጋጀን ይህንንም በኢኖቬሽንና ቴክኖሎጂ ቢሮ ስም በዚህ በዚህ ስም እንደማረጋግጣለሁ። ይሄ ፕሮግራም እንዲዘጋጅ ከመጀመሪያው ጀምሮ ሰፊ ስራ ይሰሩልን በባለቤትነት የሰሩልን የኢኖቬሽንና ቴክኖሎጂ ሚኒስቴርን፣ የባህር ዳር ዩኒቨርሲቲን እንድታመሰግኑልኝ በዚህ መድረክ ላይ ጠይቃለሁ። ከዚህ በመቀጠል ይሄ መራ ሀገር በይፋ እንዳስ ጀምሩልን ዶክተር በለጠ ሞላ ኢኖቬሽንና ቴክኖሎጂ ሚኒስቴር ሚኒስቴርን ወደ መድረክ እንድትጋብዙልኝ በአክብሮት ጠይቃለሁ።